በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱም ስም ሐሬክ ነው። እነርሱም ከሮሚያ አገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉሥ መክስሚያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጁንም ባጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርም መልአክ በሕልም ተገለጠላቸውና ፍሬ የተባለበትን ዘለላ ሰጣቸው። ፍሬ የመላበትን ዘለላም ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያይቆ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ አመት ሙሉ አኖሩት። እመቤታችን ማርያም ለሮም የሊቀ ጳጳሳት ለስልባስትር ወስ ተገልጣ ወደ አብርሃም ቤት ሂዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሂዶ የክርስትና ጥምቀትን አጠመቀው ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ስለ ብሎ ስለሰየመው አደነቁ። እጹብ እጹብ እጹብ አሉ። ከዚህ በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ህብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ስጋውና ደሙን ከሕፃኑ ጋር ቀብላቸው። በዚያንም ጊዜ ሕፃኑ የአንድ ዓመት ልጅ ሲሆን በባህሪ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት በአካብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። በጥቂት ዘመንም በኋላ አባትና እናቱ ህዳር ሰባት ቀን ሙተው ሕፃኑ ብቻውን ቀረ። ሕፃኑም አስር ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ብልአም በሰማ ጊዜ ወደ መኮንኑ ሂዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት፣ ስጋውንም እንዲሰነጣጠቁት፣ ቆዳውንም ከአጥንቱ እንዲገፉ፣ እጆቹንና እግሮቹንም በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉ በሾተሎችም በጦሮችም መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት ዳግመኛም በመንገድ ላይ እንዲጎተቱት አዘዘ። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳነው። ያለ ጉዳትም ጤነኛ አደረገው። ከዚህ በኋላ ወደ ሌላ መኮንን ሂዶ እርሱንና የረከሱ ጣዖታቱን ረገመ። መኮንኑም ተቆጥቶ በዚያ ወር 18 ቀን ራሱን በሰይፍ ቆረጡ። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስንም አስኬማን በመስቀል ምልክት አለበሰው። እንዲህም አለው ከቅዱሳን ጻድቃን አንድነት ተሆን ዘንድ እግዚአብሔር አዙሃል። ያን ጊዜ ቅዱስ አባ ቡላ ከደረቀ ተራራ ላይ ወጣ። ያለማቋረጥም በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስ መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁልጊዜ ይወረውር ነበረ። በአንዲት ቀን ከዛፉ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜ ክብር ይግባውና መድኃኒታችን ከሞት አስነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይሁን እንጂ የብዙዎች አባት ትሆናለህና። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱም ፊቱን እየጸፋ ሥጋውን በጥቂቱ እየቆራረጠ ጀርባውንም ሰባት መቶ ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበረ። በእሁድም ቀን ከቅድስት ድንግል ማርያም እመቤታችን እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበረ። ስለዚህም ሳይበላ ሳይጠጣ አርባ ሁለት ዓመት ኖረ። ዳግመኛም ናላው ፈሶ እስኪያልቅ አሥራ ሁለት ወር በራሱ ተተክሎ ኖረ። በአንዲት ቀን የጌታችንን መከራ ባሰበ ጊዜ ሰይፍን በአንፃሩ ተከለ። ከእንጨት ላይ ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከአይላፍ መላእክት ጋር መጥታ የኔና የልጄ ወዳጅ ሰላምታ ይድረሰ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት እመቤት ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳሳ ከሞት አስነሳችው። እድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ኢየሱስ ክርስቶስ በእጆቹ ልዩ የሆኑ አክሊሎችን የሚያምሩ ልብሶችንም ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝ ዘንድ ወደኔና ስምህን ለሚጠራ መታሰቢያህን ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ። ወይም ለተራቆተ የሚያለብሰውን፣ ለተራበ የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድልህን መጽሐፍ የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎትህም የሚታመነውን ሁሉ እስከ አስር ትውልድ እምርልሃለሁ። ይህንንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ ከሥጋው ተለየች፣ ወደ ሰማያዊት ሳሌም ገባች። ለእግዚአብሔር ምስጋና ይሁን፤ እኛንም በዚህ በቅዱስ አባት ጸሎት ይማረን፤ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ደግሞ አክሚም ከሚባል አገር የመላእክት አምሳል የሆነ አባ እብሎይ አረፈ። የዚህም ቅዱስ የአባቶ ስም አሞኒ፣ የእናቶ ስም ሙሴያ ነው። ሁለቱም በእግዚአብሔር ፊት ጻድቃን ሆኑ፤ በሕጉ ጸንተው የሚኖሩ ድሆችንና ምጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሴያም እንጨት የያዘ ብርሃናዊ ሰው በቤቱ ውስጥ ሲተክለውና ወዲያውኑ ለምልሞ አበቦ ሲያፈራ ያ ብርሃናዊ ሰውም ከዚያ ፍሬ የሚበላ ሰው ለዘላለም ይኖራል ሲላት፣ እርሷም ከፍሬው ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ይሆንልኝ ይሆን ስትል ራእይን ከእንቅልፏን በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑት። ትሩፋቱንና ተጋርሎን በመጨመር በየሁለት ቀን የሚጾሙ ሆኑ። ምግባቸውም እንጀራ እና ጨው ነው። ይህንን ቅዱስ እብሎይን በጸነሰች ጊዜ እናቱ በገል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ አንድ ሺህ ስግደትን ተሰግዳለች። ሕፃኑን እስከወለደችው ድረስ ዘጠኝ ወር ያህል እንዲሁ ስትጋደል ኖረች። በወለዱትም ጊዜ እብሎይ ብለው ሰየሙት። በጎለመሰም ጊዜ የምንኩስና ልብስ ሊለብስ ወደደ። ምክንያቱም እስቲያገኝ እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወስደው ከላዕላይ ግብጽ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገልም በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራት በኋላ በጥቅምት ወር 25 ቀን አባ አቢብ አረፈ። ያን ጊዜ አባ እብሎይ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራት የሚያስተምራቸው ሆነ። ቅዱስ አቢብም ባረፈበት ቀን መታሰቢያውን ለሚያደርጉ ይህ ቅዱስ አባ እብሎይ ወንድሞች ሆይ፣ በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል። በእረፍት መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአቴን ሁሉ እተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያንም ሰዓት ከመነኮሳቱ አንዱ አረፈ። እርሱም ሊገንዙት በዚያ ቆመው ሳሉ አባ እብሎይ ስለ ተናገረው ቃል ከመነኮሳቱ አንዱ ተጠራጠረ። በዚያንም ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ እብሎይ ስለ ተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ መታሰቢያው በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶታልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ይህ አባ እብሎይም ብዙ ዘመናት ኖረ። ልጆቹ መነኮሳትም ብዙ የብዙ ብዙ ገዳማትን ተሰሩ። የኖረበትም ዘመኑ በታላቁ በአባ መቃርስ ዘመን ነው። የአባ እብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱን እያጽናና እያረጋጋ መነኮሳት ልጆቻቸውንና እግዚአብሔር የሚወዱትን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስቄጠስ ገዳም ሆኖ አባ መቃርስ ሲጽፍ አባ እብሎይ በላዕላይ ግብፅ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው፤ እንሆ ማጽናናትን የተመላች መልእክትን በአባ መቃርስ ጻፍልን። ከዚህ በኋላ ከአባ መቃርስ ዘንድ የላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ። በታላቅ ደስታም ደስ አላቸው። ይህም አባት እብሎይ ወደ አባ አሞኒዮስ የሄደ ከእርሱ ዘንድም የኖረውን ስሟ የዋሂት የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በአምስተኛው ቀን አረፈ። እኛ ግን የአባ እብል ወይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ አቀሐፍስ ከሚባል አገር ሰማይት ለሆነ ለቅዱስ ዮልዮስ ቤተ ክርስቲያኑ የከበረችበት ነው። ይህም ቅዱስ ዮልዮስ በሀገረ ጥዋ በሰማይትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንንም ስልጣን ከፍ ከፍ አለ። ከሀዲያን ነገስታት ለገደሏቸው ንጹሃን ሰማይታት በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማይታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቻቸውም ጋር ገድላቸውን እንዲጽፍ እግዚአብሔር እንዳያቆመውና እንደ ጠበቀው። ከዚህም እርሱ ራሱ በሰማይትነት እንደ እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉሱ ቆስጠንጢኖስ በሰማ ጊዜ ስለበጎ ተጋርሎው ንጉስ ቆስጠንጢኖስ ቅዱስ ዮልዮስን አመሰገነው። ስለዚህም ለቅዱስ ዮልዮስ የአማረች ቤተ ክርስቲያን በግብፅ አገር ሰርተው ስጋውን በውስጡ አኖሩ። ያኖሩ ዘንድ ንጉሱ ወደ ግብፅ አገር ብዙ ገንዘብ ላከ። በዚያንም ጊዜ ንጉሱ እንዳዘዘ አነጹለት። የቅዱስ ዮልዮስንም ስጋ አፍልሰው በውስጡ አኖሯል። ሊቀ ጳጳሳት አባ እለ እስክንድሮስም ከኤጲስቆጶሳቱ ጋር አከብራት እንደ ዛሬቱም ቀን በዓል አከበረባት ከስጋውም ታላላቅ የሆኑ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አቡነ አቢብ፣ አባ ቡላ፣ አባ እብሎይ ገዳማዊ፣ ቅዱስ ዮልዮስ ሰማይት፣ ቅዱሳን አብርሃምና ሐሬክ ቅዱሳን አሞኒና ሙስና የታላቁ እብሎ ወላጆች። ወርሃዊ በዓላት ቅዱስ መርቆሪዎስ ሰማይት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማይት፣ ቅዱስ ዱማዲዮስ ሶርያዊ፣ ቅዱስ አቡፋና ጻድቅ፣ ታላቁ አባ ቢጻሪዮን። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል። እስከ እኔ ግን